በሕፃንነት የገባሁ በአርባ ቀን ነው የገባሁት። በሕፃንነቱ ነው የገባሁት፣ በአርባ ቀን በተወለደ በአርባ ቀን ነው የገባሁት። ምን አድርገህ ተብለህ ነው? ግዴ ነው አብሬው አንገር አቶ ዜሮ ነው፣ አይምሮ ምንም የለም። ቆይ ገና እኮ የአርባ ቀን ሕፃን ነው፣ በአርባ ቀን ነው እድሉን እ ባርባ ቀኑ ነው እድሉን ያነበባችሁት ባርባ ቀኑ ነው። ማሮጥ ነው ማንከርከል ነው። ከቤተሰብ ዜሮ ነው። ቤተሰብ ምንም የለም። ቤተሰብ እንደው ሞት ነው የሚያውቀው ቤተሰብ፣ ማንም የሚያውቀው ቤተሰብ። እሺ፣ ለምንድነው ልብሱን ያስወለቃችሁት? አሰብደው እንደዚህ ራቁት ሆኖ ነው። አዲስ አበባ ተገባ። ስምንት ዓመት ከምናምን ሞላው። አንድ ብር ጊዜ የለም። አንድ ብር ልጁን እብድ እሺ በቃ በቁሙ ሙት ነው የሚያስመስለው። በቁሙ ሙት ጨርቁን እንደዚህ ጥሎ ራቁቱን ሆነ። እብዶ ነው እንዲቀር ነው ራቁቱን አዲስ አበባ ያስገባ ነው። ግን አዲስ አበባ ገብቶ በቃ ራቁቱን ነው የገባው። በአርባ ቀን ምንም የማያገጽአለች እድል አንብበው እድል ወስደው አነበብን። በቃ መቸብቸብ ነው በቃ በአርባ ቀን አነበብን፣ ገባን። መቼም አይቻልም፣ እዛ ብቻ ነው፣ ዜሮ ነው። አንድ አይምሮ አይምሮ አይሰራም፣ ሙት ነው። ሙት ሰው እንደዚህ የራሱ ጓደኞች፣ አብረው ያሉት ጓደኞች ራሱ ይሸሻል። መገለቁ ነው የሚሄድ ማንም መጨረሻ። ለእኛ ሸምና ሲይዘዋለን የለም። አንድ ቀን ራሱ አያውቅም አንድ ቀን እንኳ ለአንድ ሳን የራሱ አያውቅም። መቶ መቶ እናንቀሳቀሰው እኛን እስካሁን ድረስ ወይ እሺ ተዘጋጅ። በስላሴ ስም በልጥራ። በስላሴ ስም በኃያሉ በመድኃኒዓለም ስም ሴት አይነጥላለሁ። እናት ሴት አይነጥላለሽ። ከእናት የመጣሽ ነይ። እስኪ ምንድን ነው የምታረጊው? እኔ ስጋ ለበስ ነኝ። እገናኘዋለሁ። ሌሊት እየመጣሽ ትገናኘዋለሽ። እገናኘዋለሁ። በምንድን ነው የምትመሰይው? በቃ የሆነ በቃ ሙት አስመስዬ ሙት መስዬ ነው የምገናኘው። ሙት መስዬ ስንት ጊዜ ነው ከእሱ ጋር እንዲህ ስታደርጊው? አብሬ ስንት አመቱ ነው ልጁ? ሀያ ስምንት ዓመት ሙሉ አብረሽ ነው። አንድ ነገር የለውም። አንድ ነገር ዜሮ ነው። እንዲ ገባ ማትፈልግ ገባ። አልፈልግም፣ አልፈልግም። ሚስት ሆነች ተቀምጠሻል። አብሬ የምቀምጠው ማብረር ነው። ማብረር፣ ማብረር፣ ማብረር። በሰኮንድ የሆነ ነገር ካሰበ በቃ አብረው ነው፣ አብረው ነው፣ አብረው ነው፣ አብረው ነው። ማብረር ነው፣ መሄድ ነው፣ ማብረር ነው፣ በቃ ያእ ተዘጋጅን። በስላሴ ስም በመድኃኒ ዓለም ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በመጥምቁ ዮሐንስ ስም በሰማቱ በቅዱስ መርቆሪዎስ ስም በአርባ ቀን በእድሉ የገባው የገባው መተት እድል እኮ የእሱ ነው የምበላበት እድል ነው የእራሱ እድል እኮ የእሱ አይደለም የእኛ ነው እኛ ነን የምጠቀሙ እስካሁን እኛ ነን እግዚአብሔር የሰጠው እኮ ለእሱ እኛ ነን የምጠቀሙ እስካሁን ለእሱ ቢሰጠውም እኛ ነን የምጠቀምበት እስካሁን ከዚህ በኋላ ደግሞ እሱ ነው የሚጠቀሙ እድሉ ይህ እድል መተት ሴት አይነጠላ ከደሙ ከሰውነቱ። ከሰውነቱ ከሰውነቱ ለቀኖተናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በድንግል ማርያም ስም ከፍተናል። የመጨረሻችን ነው። በል ሰባት የጮና አውጣ አንድ ላይ ተለበል። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት። በል የመጨረሻ ገንዝ እናይድ ቅዱስ ገብርኤል ሲኦል ያወርዳችሁ። እግዚአብሔር የተመሰገነ መንበር ከከራሱ እኮ ቅጣት ነው ለዛ ነው የሰው ዕድል እየወሰዳችሁ ና እስኪ ና ና ና ና ና ኧረ ቆይ ና ና ና ና ቆይ ቆይ ና ወደዚህ ደናነ የት ነበርክ ልብስን ማነው ያውለቀው እስኪ አምጣ ልብሱ ያንተ ልብስ አረል ልብስን ጨርቅን እንዲያውልቀ አብደቅር ተንከራተት ተብሎ የተደገመ መተት ነው መቼም ዝም ብሎን አረል የሚያዞር ይሄ ልብስህ ነው። ጨርቅን ጣል፣ እብድ ተብሎ የተደረገብህ መተት ነው። በል ልብስህን ልበስ። መብራን የመጨረሻ አድርግልህ በሉት። በቤታችን እኔ ልህብ ያስፈልግ ኖሮ እኮ እዚህ እንደዚህ ከእናንተ ጋር በረከቴን ስለማቅ ነው። ፈተናው የሚያመጣውን በረከት ስለማቅ ነው። አባቶቼ ክህደትን አላስተማሩኝም። መጽናትን ነው ያስተማሩኝ። እነሱ በጸጋ ውስጥ እንደነበሩ ሁሉ በህሊና ውስጥ የሚቀመጠው ያ የቀድሞ የጸጋቸው ኃይል ነው። ታዲያ ያ የጸጋቸው ኃይል ሲገለጥ ዛሬ የሱዳን አስመቶ ነው። ሁሉም የሚሉት ይህንን ነው። ሁሉም የሚጮሁት እንደዚህ ሆኖ፣ አብረን ኖረን ከጅምሩ ጀምሮ ምንጸልየውን እያዩ ምንበረከክበትን እያዩ ክደው እንደገና ሌላ ወሬ ሲያወሩ አሳፋሪ ነው። እኔ ያደለም ማፍረው ማፍረው እነሱ በመቀኝነት ውስጥ በሚያወሩት ችግር ነው። እና በእውነት ታዲያ ቅዱስ ጊዮርጊስ ያን ሁሉ መከራዎችን ተወጥቼ ዛሬ በእናንተ ፊት ለመቆም ያበቃኝ የቅዱስ ጊዮርጊስ ጽናት አስተማሪ ነው። ቅዱስ ጊዮርጊስ ምንድን ነው? በሀገሩ መቶ አለቃ አልነበር ነው አይደለም? ሰማዕት ሲሆን ናያት የምናከብረው መጀመሪያስ ለሰማዕትነት ያበቃው ማን ነው? በዘመኑ በእርግጥ ክርስትናን ያልተቀበሉ ነበሩ። ዛሬ በክርስትና ውስጥ እየኖርን ወደ መንፈሳዊ አረማዊነት እየተሸጋገረ ነው። ለምን ይሄ ይሆናል ስንል እንግዲህ ጠላት በዛብንና በእውነት እግዚአብሔር አምላክ ምረቱና ቸርነቱን ያብዛልን። እንግዲህ ተመልከቱ፣ እኔ የወጣሁት ከዚህ ከዛ ነው አይደል እ ለምንድን ነው አባቶቼ፣ እኔ ሲገፋ ለምን ትገፋለህ ለምን አላሉኝም? በቤተ እግዚአብሔር በአሁኑ በአሁኑ ባሉት ሁለት ዓመቶች ውስጥ ደግሞ ወደ ቤተ እግዚአብሔር እንዳልደርስ በቃ ተቧደነና መመሪያ ወጣ። በአምሳ ሀገረ ስብከት እንዳላስተምር፣ ቤተ ክርስቲያን እንዳልደርስ፣ ቅዱስ ቁርባን እንዳልወስድ ነው የተላለፈው። እንደምንም ብዬ ስቲ ቅዱስ ቁርባን ልውሰድ ብዬ አንድ ቤተ ክርስቲያን ተደወል ተደወለ። ይኸው ያ ያላችሁት ሸኪ መጥቶ ቤተ መቅደስ እና እንዴ ነው ዝም ትላላችሁ? ነው ሸይክ ያደረጉኝ። ሁለት ሶስት ጊዜ ከቤተ ክርስቲያን አባረሩኝ፣ ሁለት ሶስት ጊዜ ቅዱስ ቁሯን እንዳልወስድ በአምሳ ሀገረ ስብከት ሲበተን፣ ምን ያደግኩት እዚህ አይደለ? ብዙ አይደለ? ቀዳማዊ አቡነ ጎርጎሪዎስ በነበረው ጊዜ ይሄኛው አባታችን አቡነ ጎርጎሪዎስ ካልዓዊ አቡነ ጎርጎሪዎስ አያቁኝም? ለምን እንዲህ ነገር ይፈጸማል? ማለት ምን ከለከላቸው? ብሉ ሰባኪዎች እስከዚህ ወጥተው አልነበረም? ለምን ድ ነው እዚህ ግለሰብ ላይ ጫና የበዛው፣ ማለት ምን ለምን ከለከላቸው? ብዙዎች አባቶች ከእኔ ጋር አብረው የነበሩ ሊቀጳጳሳት አልሆኑም? እነሱ ለምን አንደበታቸው ተዘጋ? ፈርቶ አደር ስለሆንም። ምክንያቱም ሰውም ፈርቼ ፈርቼ ፈርቼ ያገኘውት የለም ድህነት ነው። ጭራሽ ያገኘው እግዚአብሔርን መፍራት ሲጀምር ነው ኃይል ያገኘውት። ቤቴን የገዛው ሳይንቲስት ነው። ሰርቄ፣ አጣልያ አወናብጄ አይደለም ምዳይ ውፃት ሰብሬ አይደለም፣ ሳይንቲስት ነው የገዛው። ይሄንንም መኪና አንድ ስዊድናዊ ነው እኔ በወጣሁ ከእስር ቤት በወጣው እሮብ ወጣው፣ ሐሙስ አስረከበ ስዊድናዊው፣ ነጩ። እዚህ ገዳም የተማረ አይደለም ስዊድን፣ እዚያ የተፈወሰ ነው። ነጭ ነው። እንዴት ነው መግፋትን፣ ለምንድን ነው የምንወደው? ማሳደድን ለምንድን ነው የምንወደው? ምን ከዚህ ምን በረከት አለው? ውድቀት ነው የሚሆነው። እና ለራሴ ቢሆን ኖሮ ይሄናል በዓለም ላይ ያለኝ ተደማጭነት ባልጨመረ ነበር። ለሌላው እንድንኖር ነው እግዚአብሔር የፈጠረ። ለሌላው እንድንሆን ነው እግዚአብሔር አከበረንና ስለዚህ የእናንተ የመናኖቹ አባቶቻችን ፍቅር ገና ብዙ ነገር እንሰራለንና እግዚአብሔር ከእናንተ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበሩ ወንድማችን እንዲሁም አባታችን መልአከ መንክራት መምህር ቀሲስ ግርማ እንዲሁም በዚህ ቦታ ያላችሁ አበው ካህናትና አባቶቻችን፣ ወናቶቻችን፣ ወንድሞቻችን እግዚአብሔር አምላካችን ለዚህ እለት ለዚህ ሰዓት ያደረሰን ክብር ምስጋና ይግባው። እንግዲህ አሁን ቀደም ሲል እሳቸው የተናገሯቸው ብዙ ነገሮች አሉ። እኛም ደግሞ በወቅቱ በጊዜው የምናውቀው ነገር አለ። አሁን ከመምህር ግርማ ጋር በፊት እዚች ላይ ዲያቆን ግርማ ነች የምትለው እኔም ዲያቆን ሀይል ኢየሱስ ነበር መባል። ያኔ እንግዲህ አብረን ገዳም ውስጥ ነበር፣ እሳቸው ያውቃሉ። በዚሁ በዛው የመረ ብርሃን ቅዱስ ገብርኤል ገዳም አብረን ተምረናል። አብረን አንሶላ ተጋፈናል። አብረን ተጋፍተናል። አብረን ተናጥቀን በልተናል። ያን ጊዜ ያ ሁሉ ግን ጥጋብ ነበረ። በእውነት መንፈስ እግዚአብሔር ያለው ጥሩ ነገር ነበረ፣ ጥሩ ስራ ነበረ። እኛም በፍቅር ነበረ የተጋፋም ቂም እና በቀል ያለው አይደለም ያ ሁሉ ያለበት የፍቅር ነበርና ሁሉም ደግሞ እግዚአብሔር ይመስገን በሄደበት ሁሉ ዛሬ ቅድም እሳቸውም እንዳሉት በሊቀ ጳጳስናውም እንደናቡነ ዲሜጥሮስ፣ እንደናቡነ ያዕቆብ፣ እንደናቡነ ኤልያስ ያሉ ዛሬም እንደናቡነ መልከጼዴቅ፣ እናቡነ አብርሃም፣ እናትና ናትናኤል ሌሎቹም ብዙ ጳጳሳት ወደ ዘጠኝ ጳጳሳት በእኛ ጊዜ ብቻ ያሉ እስከ አምስት ናቸው፣ ስድስት አሉ ከእሳቸው ጋር አብረን ከኛ ጋር የነበሩት አባቶች ማለት ነው። እነዚህም ሁሉ ከኛ ጋር ነበሩ። እና በዛ እንግዲህ ሁላችንም ያቺን ትምህርት የትምህርት ጊዜ ካሳለፍን በኋላ እሳቸውም በዚሁ ጸጋ ሄዱ። እኛም በድቁናውና በስብከቱ ቆየን። አሁን ደግሞ እግዚአብሔር አቆይቶ ወደዚህ ያመጣን እሳቸውም በዚህ ክብር ላይ ናቸው እና ይህንን እግዚአብሔር ቀድሞም በልጅነታችን በትምህርት ቤት ውስጥ የምንተዋወቀው የልጅነታችን ጊዜ ነው። መቼም ሰው በእናትና በአባት በውልደት በስጋ ዝምድና ብሎ ያስባል፣ እንጂ የሃይማኖት ዝምድና ነው ትልቁ ነገር። ይሄ የስጋ ብቻ ሳይሆን የስጋው ምድራዊ ነው። የሃይማኖቱ ደግሞ የስጋም የነፍስም ነው፣ መንፈሳዊ ነው፣ ሰማያዊ ነው። የሚያልፍ አይደለም፣ የማያልፍ ነው። ስለዚህ በምድር ላይ አንድነታቸውን፣ ወንድምነታቸውን፣ ፍቅራቸውን የጠበቁ ሰዎች በሃይማኖት ያሉ በእግዚአብሔርም ፊት አንድነታቸው የጸና ነው፣ አንድነታቸው ያለ ነው። ስለዚህ ነው ቅዱስ ጳውሎስም የነህደግ ማህበረነ አንድነታችንን ፍቅራችንን አንተው ያለው መስከረም 23 ቀን 1985 ጋር ወዳጅ ሆኑ ማለት ነው። ይሄ የሁለት ሺህ እና የሀያ ሶስት ጋር የነበረው ግርማ እንግዲህ ተመልኮቷል። እውነት ነው፣ ልክ ነው። እንግዲህ ከጥቁር እስከ ነጭ ሽበት ድረስ ስንደርስ አባቶቻችን አላወቁንም እና ባለው ሂደት፣ ባላቸው አስተያየት እና ባላቸው አመለካከት አንጻር ሲታይ ደግሞ እኔ አይደለም የማፍረው እነሱ ናቸው የሚያፍሩት። በእልገጥ አናፍርም ቢሉም በህብረተሰቡ እይታ ውስጥ የሚያሳፍር ነገር ነው ያለው ነገር ለምን በአንድ በኩል ሂዱ አስተምሩ እያሉ እየመረቁ ኮሌጅም በነበርኩ ጊዜ መተው እየባረኩ እየመረቁ ችግር ሲመጣና ችግር ሲፈጠር አላቀውም የማለት ነገር ራሱ ያሳፍራል። ከአንድ ክርስቲያናዊ ህይወት፣ ከዚች ከነባሪቱ የእምነት ኃይል ውስጥ የማይጠበቅ ነገር ነው። ስለዚህ ለማሳፈር አይደለም እኮ ወንጌልን ያስኩት ሌሎች እንዲሰቀቁ አይደለም እኮ ወንጌል የያዝኩት እውነት ሆኖ በእውነት አሸንፈን ወንጌል አሸናፊ መሆኑን ለማረጋገጥ ነው። ስለዚህ በማንኛውም ፈተና ውስጥ እያለን እንኳ ይኸው በኩራት በቤተ እግዚአብሔር እንመላለሳለን። ቢገፉንም ቢያስወጡንም፣ በወረቀት ቢያሳድዱንም ከደጁ አንራቅም። እግዚአብሔር ስሙ የተመሰገነ ነው። በፊትም በፊትም እዚህች ትቢያ ላይ የተንበረከክን እንደ ቸርነት ስን ሌሎች ሲቀፋቸው እንዲህ ብሎ ሲቆሙ እኛ ትቢያውን ልሰን ግንባራችንን አስነክተን ጸሎቱን ከጨረስን በኋላ አቧራችንን አራግፈን ምን ብለን አንተ ታውቃለህ ብለን ነው የምንሄደው። ሄደው ከልብ ነው ያቺ የልብ የሆነችውን ነገር ዛሬ ለምን እንረሳታለን? ያቺ ያ ትቢያ